ብዙ ጊዜ የኔን ሌክቸሮች ሰምታችሁ ምታውቁ ከሆነ ስለ ህግ እያወራው ነው ህጎችን መከተል በጣም አስፈላጊ ነገር እንደሆነ ብዙ ጊዜ እናገራለሁ። እዚህ ዓለም ላይ በጣም አስፈላጊና ልንከተላቸው የሚገቡ ሰባት ህጎች አሉ። ሁልጊዜም ቢሆን አንድ አይነት ናቸው። መቼም ቢሆን የማይቀየሩ ናቸው። ከእነዚህ ከሰባቱ ህጎች ውስጥ አንድ የሚበልጥ ህግ አለ። ከዛ ውጭ ግን እነዚህ ሰባቱ የማይቀየሩ የማይቀያየሩ የማይበላለጡ እኩል ናቸው። ነገር ግን እነዚህን እንዳለ የሚበልጥ አንድ ህግ አለ ብያቸዋለሁ። ያም ህግ እግዚአብሔር ነው የሚባለው ነገር ነው። በየትኛውም አቅጣጫ ሊሄድ ብትሉ እግዚአብሔርን ሁልጊዜ ከላይ ታገኙታላችሁ። እናንተ የምታከናውኑት ማንኛውም ነገር፣ በዚህች ምድር ላይ አሉ የሚባሉ ነገሮች እንዳለ በሱ ስር ነው ያሉት። ሳይንቲስቶች ስለ ኤነርጂ ሲያወሩ ሰምታችሁ ከሆነ ኤነርጂ ሊፈጠርም አይችልም ሊጠፋም አይችልም፣ ይላሉ። በተጨማሪም ኤነርጂ በሁሉም ቦታ ይገኛል ይላሉ። ከዛ በተጨማሪም ደግሞ ኤነርጂ ኮዝ ኤን ኤፌክት ወይም ደግሞ ምክንያትና ውጤት ነው ይላሉ። እነዚህ ነገሮች እንዳለ እግዚአብሔር የሚገልጹ ነገሮች ናቸው። እሱ በሁሉም ቦታ በማንኛውም ሰዓት ይገኛል፣ ሁሌም አለ። እግዚአብሔር ሊፈጠርም አይችልም ሊጠፋም አይችልም። ምክንያትና ውጤትም ራሱ እግዚአብሔር ነው። አሁን ታዲያ ወደ ሳይንስና ወደ ሳይንቲስቶች ስንመለስ ድሮ ድሮ ሳይንስና ሪሊጅን ወይም ሃይማኖት ይጣሉ ነበረ። ሁለቱም በተቃራኒ ቦታ ላይ ቆሙ ነበር የሚመስለን ሳይንስ በአንድ በኩል ሪሊጅን ወይም ሃይማኖት በሌላ በኩል ነገር ግን አሁን ሁሉም ሰው እየተረዳው እንደሆነ ሳይንስ ማለት እግዚአብሔር እንዳለ የሚያመሳክሩ ነገሮችን ማግኘት ማለት ነው እግዚአብሔር ሁሉንም ነገር ፈጥሯል ከዛ በኋላ ሳይንስ ደግሞ ብዙ አይነት ግኝቶችን ያገኛል ማን የፈጠረውን እግዚአብሔር የፈጠረውን ስለዚህ አሁን ይህንን ነገር በደንብ ከተረዳ ነው ቀጣዮቹ ነገሮች የበለጠ ግልጽ ይሆኑልናል ማለት ነው አሁን እነዚህን ሰባት ህጎችን ጠቅስና ምን ምን ማለት እንደሆኑ በህይወትስ ምን እንደሚገጥመን የሚወስኑት እንዴት እንደሆነ በደንብ አድርገን እንመለከታለን የመጀመሪያው ህግ perpetual transmutation of energy ይባላል የማያቋርጥ የኤነርጂ ሽግግር ማለት ነው። ወይም ደግሞ መቀያየር። ኤነርጂ ሁልጊዜ የሚለዋወጥ ነገር ነው። አንድ ኤነርጂ ራሱን በብዙ አይነት ነገሮች ሊገልጽ ይችላል። ባለፈው የሰጠኋችሁን ምሳሌ ከተመለከታችሁ የበለጠ መረዳት ትችላላችሁ። ለምሳሌ ውሃ አንድ ብርጭቆ ውስጥ ያለችን አንድ ውሃ ብንይዝ ያ አንድ ኤነርጂ ነው። ኤነርጂ ግን በተለያየ ስፒድ ይሄዳል። ፎርሙንም መቀየር የሚችለው የዛኔ ነው ብለናል። ስለዚህ እዛች ብርጭቆ ውስጥ ያለችዋን ውሃ ወስደን ብናሞቃት ወይም ደግሞ ብናፈላት ይተንና ስቲም ወይም ደግሞ ጋዝ ይሆናል። አንድ አይነት ኤነርጂ ግን ደግሞ ኤነርጂ በተለያየ ፍጥነት እየሄደ ነው ማለት ነው። ያቺን ውሃ ይዘን ደግሞ ድጋሚ በረዶ ውስጥ ብንከታት ምንድነው የምትሆነው? አይስ ወይም ደግሞ በረዶ አይደል? ማለትም አንድ አይነት ኤነርጂ፣ ግን ያ ኤነርጂ የሚንቀሳቀስበት የተለየ ስፒድ ማለት ነው። እዚህ ዓለም ላይ የተሰራ ነገር እንዳለ በዚህ ህግ መሰረት ነው። ለምሳሌ ወደ ሰማይ ብትመለከቱ ዳመናን ታያላችሁ። ዳመና አንድ ላይ ይሰበሰባል፣ ቀለሙን እየቀየረ ይመጣል፣ እየጠቆረ ይመጣና ዝናብ ማውረድ ይጀምራል ማለት ነው። ይሄ አንድ ኤነርጂ በተለየ ስፒድ ሲሄድ የሚያመጣው ውጤት ነው። ስለዚህ እዚህ ዓለም የሚፈጠረው ነገር እንዳለ በለውጥ ውስጥ ነው ማለት ነው። የማይለወጥ ወይም ደግሞ ቆም ያለ ነገር ሊገኝ አይችልም። ወደ ሁለተኛው ህግ ስንመጣ ደግሞ ዘለው ኦፍ ሪሌቲቪቲ ይባላል። የአንጻራዊነት ህግ። ሁሉም ነገር የሚነጻጸር ነገር ነው እንጂ ምንም ነገር ትልቅ ወይም ደግሞ ምንም ነገር ትንሽ አይባልም። ብዙ ሰዎች ሲሉት የምትሰሙት ነገር ሊኖር ይችላል። ይሄ ነገር እኮ ብዙ ብርን ያስወጣኝ ይላሉ። ያንን የሚሉት በጣም ትንሽ ወጪ ካስወጣቸው ነገር ጋር እያነጻጸሩት ስለሆነ ነው። ከእኩያው ጋር ወይም ደግሞ ከዛ አይነት ወጪ ጋር ቢያነጻጸሩት ትልቅ ነው ወይም ደግሞ ትንሽ ነው አይሉ። ሰዎች በብዙ አጋጣሚዎች እንደዚህ ይላሉ። የዛሬው ድል በጣም ይለያል፣ ትልቅ ድል ነው ይላሉ። ያንን የሚሉት እስከ ዛሬ ካጋጠማቸው ድል ጋር እያነጻጸሩ ስለሆነ ነው። ገብቷችኋል አይደል? እያልኩ ያለሁት ነገር ሁሉም ነገር ትልቅና ትንሽ የለውም በህይወት ከሳችሁ እስከ ዛሬ ያገኛችሁትን ነገር እያያችሁ ከዛ የሚበልጥ ነገር ካለ ብቻ ነው ትልቅ እያላችሁ የምትሄዱት እንጂ ሁሉም ነገር ትልቅም አይደለም ትንሽም አይደለም። ዛሬ ምናልባት በወር መቶ ሺህ ብር ካልኳችሁ ትልቅ ነገር ነው ብላችሁ ልታስቡ ትችላላችሁ። በየወሩ ግን አንድ ሚሊዮን ለሚያገኝ ሰው መቶ ሺህ ብር ምንም ማለት አይደለም፣ በጣም ትንሽ ነው። ስለዚህ እዚህ ጋ የጨመረው የነገሮቹ ቫልዩ ወይም ደግሞ ዋጋ ሳይሆን የሰውየው እይታ ነው። እናንተ በየትኛው ጎን ጋን ያላችሁት የሚለው ነገር በጣም ልብ ሊባል የሚገባው ነገር ነው። እናንተ አሁን ለምሳሌ ትልቅ የሚባል ግብ ቀርጻቸዋልም በል ያንን ግብ በትናንሽ ግቦች ትከፋፍሉታላችሁ። አይምሯችሁ እነዛን ትናንሽ ግቦች ማሳካት የሚችል ይመስለዋል። ስለዚህ እነዛን ግቦች ታሳካላችሁ ማለት ነው። ታዲያ እነዚህ ግቦች እየተገጣጠሙ ሲሄዱ ያንን ትልቅ ግብ አሳክታችሁ ጨርሳቸዋል። ስለዚህ አይምሯችሁ አሁን አንድ ነገርን ያምናል ማለት ነው፣ ትልቅ ነገርን ማሳካት ይችላል። ታዲያ ከዛ ጊዜ በኋላ በዛ አይነት ደረጃ ላይ ያሉ ነገሮች እንዳለ ተመጣጣኝ ተብለው ይቆጠራሉ። እንደ ትልቅ ነገር ያንን ነገር መመልከት ታቆማላችሁ፣ ምክንያቱም ያደረጋችሁት ነገር ነው። ችግሮችም ወደፊት ሲታችሁ ሲወረወሩ እነዛን ችግሮች መለየት አለባችሁ። ሲጀምር ችግር የሚባል ነገር የለም። ቢኖርም ግን እነዛን ችግሮች በትናንሽ ችግሮች ተከፋፍሉትና እያንዳንዱን ችግር እየቀረፋችሁ ትሄዳላችሁ። እዛ ትልቁ ችግር ተቀረፈ ማለት አይደለም። ወደ ቀጣዩ ህግ ደግሞ ስንመጣ ዘ ሎው ቫይብሬሽን ወይም ደግሞ የንዝረት ህግ እናገኛለን። ብዙ ሰው ግራ መገባት ስሜት ውስጥ የሚገባው ዚጋ ነው። በሲክረት የሚባለው መጽሐፍ እንደተጻፈው ሁሉ በዛ መጽሐፍ ዙሪያ ፊልም ተሰርቶለታል። ወደ ግማሽ ቢሊየን የሚጠጉ ሰዎች የተመለከቱት ፊልም ነው። ከነዛ ግማሽ ቢሊዮን ሰዎች ውስጥ ግን ግማሽ የሚሆኑት በተሳሳተ አቅጣጫ የሄዱ ሰዎች ናቸው። የፊልሙ ዋና ኮንሰፕት ወይም ደግሞ ጽንሰ ሀሳብ ያልገባቸው ሰዎች ማለት ነው። ሲክሬት የሚባለው መጽሐፍ ስለ ሎ ኦፍ አትራክሽን ወይም ደግሞ ስለ ስህበት ህግ ነው። ያ ግን የመጀመሪያ ህግ ነው ማለት አይደለም። ከሎ ኦፍ ቫይብሬሽን ቀጥሎ ያለ ህግ ነው። በህይወታቸው አትራክት ልታደርጉት የምችሉት ወይም ልስቡት የምችሉት ህይወት ባላችሁበት ንዝረት ደረጃ ላይ ያሉ ነገሮችን ብቻ ነው። የእናንተ ፍሪኩንሲ ዝቅ ብሎ ከፍ ያለ ፍሪኩንሲ ላይ ያለን ነገር መመኘት ወይም ደግሞ ወደ ህይወት ያመጣለሁ ብሎ ማሰብ ትልቅ ሞኝነት ነው። ዘሎ ኦፍ ቫይብሬሽን እንደሚናገረው ከሆነ ሁሉም ነገር እየተንቀሳቀሰ ነው። ቀጥ ያለ ወይም ደግሞ የቆመ የሚባል ነገር የለም። ቦብ ፕሮክተር ምን ማለት ነው ካላችሁኝ፣ በአካባቢያችሁ ወይም በክፍላችሁ ውስጥ ያለው ግድግዳ እንዳለ እየተንቀሳቀሰ ነው። ለእናንተ ስትመለከቱት ቀጥ ያለ ነገር ይመስላል። ግን ደግሞ በማይክሮስኮፕ ብትመለከቱት የሆነች የምትንቀሳቀስ ፓርቲክል ትኖራለች። የሬሳ ሳጥን ውስጥ ያለ ሰውነት እየተንቀሳቀሰ ነው ወይም ደግሞ የራሱ የሆነ ንዝረት አለው። ለዛ ነው የሰው ልጅ ከሞተ በኋላ ሰውነቱ ወደ አፈርነት የሚቀየረው። ምንም ነገር እየተንቀሳቀሰ ሰብ አይሆን ወደ አፈር አይለወጥም። ታዲያ ይህ ህግ አንድን ነገር ብቻ በደንብ አድርጎ ያረጋግጣል። ሞት የሚባል ነገር የለም፣ ትራንዚሽን ነው ወይም ደግሞ ሽግግር። እኛ እዚች ዓለም ላይ ስንሞት ነፍሳችንን ከሰውነታችን ወጥታ ዘላለማዊ ህይወት ውስጥ ገብታለች። እተን የሄድነው ሰውነታችንን ነው ማለት ነው። ስንወለድም የሚያጋጥመን ነገር ይህ ነው። ወደዚች ዓለም ስንመጣ መንፈሳዊ ፍጥረትንን ግን ደግሞ በሰው ልጅ ሰውነት ውስጥ ማለት ነው። ስለዚህ ልክ ስንወለድ ደስታ እንዳለው ሁሉ የሰው ልጅ ሲሞትም ደስታ ሊኖር ይገባል። ምክንያቱም ወደ ዘላለማዊ ህይወት እየሄድን ነው የብዙ ሰው ትልቁ ችግር ኢግኖራንስ ወይም ደግሞ አለማወቅ ነው። ወደ ቀጣዩ ህግ ስናልፍ ደግሞ ዘ ሎ ፍ ፖላሪቲ እናገኛለን። እዚህ ጋር ሁሉም ነገር የራሱ የሆነ ተቃራኒ ያለው ነው የሚለው። ከፍታ ካለ ዝቅታ አለ። የሞቀ ነገር ካለ የቀዘቀዘ ነገር አለ። አሉታዊ የሚባል ነገር ካለ አዎንታዊ የሚባልም ነገር አለ። ለዚህ ነው ብዙ ጊዜ ችግር ካለ እድል አብረው የሚመጣው። እዚች ምድር ላይ ነገሮች እንዲሁ ዝም ብለው ኤግዚስት ያደርጋሉ ወይም ደግሞ አሉ። እይታችን ግን ለእነዚህ ነገሮች ስም እንድንሰጣቸው ያደርገናል። ሁለት ሰዎች አንድ አይነት ነገር ሊመለከቱ ይችላሉ። አንዱ ችግር ሲታየው ሌላኛው ደግሞ እድል ይመለከታል። ስለዚህ በህይወታችን አንድ ነገር ችግር ከመሰለን አስተያየታችን እንደሆነ ተመልክተን ቆም ብለን ያንን አስተያየት መቀየር ብቻ ነው ያለብን። ከዚህ ነገር ውስጥ ምን አይነት ጥሩ ነገርን ይዤ ልወጣ እችላለሁ የሚለውን ካስብን ሁልጊዜም እድሉ እንመለከታለን። አሁን ደግሞ ወደ ለዋፍሩ የተምንግባ የሰው ልጆች ስንባል የራሳችን የሆነ ባዮሪትም አለን። በአንድ ጊዜ ሶስት ነገሮች ላይ ነው የምንኖረው፣ ማለት ነው መንፈሳዊ፣ ፊዚካል ቦዲ ወይም ደግሞ ሰብአዊ፣ በሶስተኛነት ደግሞ ኢንቴሌክቹዋሊ። እነዚህ ሶስቱም ነገሮች በእኛ ውስጥ ሆነው ሳይክል አላቸው። ከፍታም አለ ዝቅታም አለ። ሁሉም ነገር ከፍ ሲል ክሪቲካል ሃይ ይባላል። ሁሉም ነገር ዝቅ ሲል ክሪቲካል ሎ ይባላል። ስፒሪቹዋሊም፣ ኢንተሌክቹዋሊም፣ ፊዚካሊም ከፍ ስንል ጥሩ ስቴት ላይ ነን ማለት ነው። አሁን ደግሞ ወደ ሎ ኦፍ ኮዝ ኤንድ ኢፌክት እንገባለን። መንስኤና ውጤት። ኤመርሰን ይህንን ህግ የህጎች ሁሉ ህግ ይለዋል። በህይወታችሁ ያጋጠማችሁ ነገርና እያጋጠማችሁ ያለው ነገር እንዳለ ኤፌክት ወይም ደግሞ ውጤት ነው። ስለዚህ ይህንን ውጤት ያመጣው ነገር ምንድን ነው? መንስኤውን ስንመለከት አቲቲዩድ ወይም ደግሞ አመለካከት የመጀመሪያው ነገር ነው። መጥፎ የሆነ አመለካከት ካለን መጥፎ የሆነ ቀን ይኖረናል። ጥሩ የሆነ አመለካከት ካለን ደግሞ ጥሩ የሆነ ቀን ይኖረናል። አሁን እዚህ ጋ አንድ ነገር ልብ በሉ። እያንዳንዱ ውጤት ወይም ደግሞ እያንዳንዱ የሚያጋጥማችሁ ነገር ለሌላ ነገር መንስኤ ይሆናል። ስለዚህ መጥፎ አመለካከት አላችሁም ብልና ያ ነገር ደግሞ መጥፎ ቀን ይሰጣችኋል። ያ መጥፎ ቀን ለሌላ መጥፎ ነገር እንደ መንስኤነት ያገለግልና ሌላ የባሰ ነገር ይዞብን ይመጣል ማለት ነው። የመጨረሻው ህግ ደግሞ ዘ ሎው ኦፍ ጀንደር ይሰኛል። ወንድ በአንድ በኩል፣ ሴት በሌላ በኩል ማለት ነው። ሁለቱ ነገሮች ሊነጣጥሉ አይገባም። በህይወት ምንም ነገር ከፈለጋችሁ እነዚህ ሁለት ነገሮች አንድ ላይ መሆን አለባቸው። ይህ ህግ አንድን ነገር ብቻ በደንብ አድርጎ አስረግጦ ይናገራል። ሁሉም ዘሮች የመፈልፈያ ጊዜ አላቸው። እኔ አሁን በኪሴ ውስጥ አንድ ትንሽዬ ካርድ አለች። ግቦቼን እንዳለ የጻፍኩባት ካርድ ነች። መቼ እንዲሳካልኝ እንደምፈልግም ጽፌያለሁ። ያ ማለት ግን በዛ ሰዓት ይሳካልኛል ማለት ሳይሆን መቼ እንደሚሳካል አውቅም፣ ግን በዚህ ሰዓት ይሳካል ብዬ አስባለሁ። ያልኩት ግምት ነው። ማንም ሰው መቼ እንደሚሳካልኝ ሊያውቅ አይችልም፣ ምክንያቱም ጎል ወይም ደግሞ ግብ የሚባለው ነገር አይዲያ ነው። አይዲያ የሚባለው ደግሞ በመንፈሳዊ ዓለም ውስጥ ያለ ዘር ነው ማለት ነው። የሰው ልጅ ወደዚህ ዓለም እንዲመጣ ዘጠኝ ወር እንደሚያስፈልገው ሁሉ እያንዳንዱ ነገር በህይወታችን ውስጥ ጊዜ ያስፈልገዋል። ዘ ሎው ኦፍ ጄንደር የሚናገረው ይህንን ህግ ነው። ካናዲያን ሰልፍ ሄልፕ ኦተር ሞቲቬሽናል ስፒከር ና ሌክቸረር ቦብ ፕሮክተር ስለተከታተላችሁ እያመሰግናለሁ። ቻው